ዳኛ ሆነው የሚሰሩ ሰዎች ከሙስና፣ ከጉቦ፣ በትውውቅ በመሳሰሉት ከመስራት መራቅ መቻል አለባቸው። ስለሆነም በክቡር ጠቅላይ ሚኒስትሩ በ2015 ይመስለኛል ይህንን በፓርላማ አስተያየት የሰጡት እንደ ፌዴራል ፍርድ ቤቶች በፌዴራል ፍርድ ቤቶች ውስጥ የሙስና ተግባራት ቁጥራቸው ይነስም ይብዛም ይኖራል። ምክንያቱም የዲስክሬሽን የፍቅደ ስልጣን ኖሮት አንድ ዳኛ ውሳኔ በሚወስንበት ወቅት ይህንን ስልጣኑን ለማይገባ አላማ፣ ለሙስና፣ ለጉቦ የሚያውቃቸውን ሰዎች ለመጥቀም ሊጠቀምበት ይችላል። ምክንያቱም የሰው ልጅ ስለሆኑ ዳኞች እራሳቸው ማለት ነው። ለዚህም ደግሞ ዳኞች መጠየቅ መቻል አለባቸው። እርስዎም እንደሚያስታውሱት አይ ቲንክ የፌዴራል ፍርድ ቤት ዳኞች ይመስለኛል የተወሰነ ከባለጉዳይ ጋር ተገቢ ባለሆነ ግንኙነት በመመስረት የሙስና ወንጀል ውስጥ በመሳተፋቸው ምክንያት ጉዳያቸው በፌዴራል ፍርድ ቤት ታይቶ ጥፋተኛ የተባሉበት ሁኔታ አለ። ከስራም እንዲሰናበቱ የተደረገበት፣ በቅርቡ ደግሞ የተወካዮች ምክር ቤት ከስራ እንዲሰናበቱ ያደረገበት ሁኔታ አለ። ስለሆነም እንደ ፌዴራል ፍርድ ቤት ለሙስና ያለን ፖሊሲ ዜሮ ቶለራንስ የሚባል ሙስናን በፍጹም የማይታገስ ሙስናን የተለያየ ስያሜ በመስጠት ለማለፍ የሚፈልግ ተቋም መሆን መቻል የለበትም። ምክንያቱም ራሱ ፍርድ ቤቱ የጸረ ሙስና ችሎቶች እኳ አሉት አይደል እንዴ? ስለሆነም ከውጪ ውጭ የሚፈጸመውን የሙስና ተግባር ላይ ፍርድ የሚሰጠው ዳኛ ወይ ደግሞ ፍርድ ቤት ራሱ በሙስና ተግባር ውስጥ የሚገባ ከሆነ የዳኝነት ሙያው የዳኝነት ክብሩ በጣም ዝቅ የሚልበት ሁኔታ ይኖራል ማለት ነው። ስለሆነም ይሄንን መነሻ በማድረግ ምንድን ያደረግነው በ2014 በዳኝነት ተቋም ውስጥ የሚታዩ የሙስና ተግባራት መከላከያና መቆጣጠሪያ ስትራቴጂ እንዲወጣ ነው የተደረገው። ስለሆነም በስትራቴጂ ውስጥ የትኞቹ የዳኝነት ስራዎች ናቸው ለሙስና ተግባራት ተጋላጭ የሆኑት? ለምሳሌ ክስ ከማሻሻል ጋር በተያያዘ ዳኞች ፍቅደ ስልጣን ስላላቸው የሚፈጽሟቸው ተግባራት ሊኖሩ ይችላሉ። በሌላ መልኩ ከዋስትና አሰጣጥ ጋር በተያያዘ ገደብ ከመስጠት ጋር በተያያዘ እግድ ከመስጠት ጋር በተያያዘ ለሙስና አጋላጭ የሆኑ ፍቅደ ስልጣንን የሚያሳዩ ተግባራት የትኞቹ ናቸው የሚል የመለየትና ያንን ከለየም በኋላ ደግሞ በስትራቴጂው ውስጥ መከላከያ እንዴት ነው መከላከል የምንችለው የሚል የተለያዩ ተግባራትን አስቀምጠናል ማለት ነው። በሌላ መልኩ ስትራቴጂው ብቻ ደግሞ በቂ አይደለም። አሁን ትልቁ ፍርድ ቤት ላይ አጠቃላይ የፍትህ ስርዓት ላይ ሰው መጠቆም ይፈራል። ምክንያቱም ጥቆማ ከሰጠ በኋላ መዝገቤ ይበላሽብኛል፣ ጉዳት ይደርስብኛል፣ በቀል ይደርስብኛል ብሎ የመፍራት ነገር አለ። ስለሆነ ምንድን ነው ያደረግነው፣ በዳኞች አስተዳደር ጉባኤ ስር በልዩ ሁኔታ የተደራጀ ጥቆማ መቀበያ ጽህፈት ቤት ተቋቁሟል። ስለሆነም አሁንም ለተመልካቾች ለአድማጮች ማቅረብ የምፈልገው በፌዴራል ፍርድ ቤቶች ውስጥ በዳኛ በዚህ መዝገብ ላይ በዚህ ፍርድ ቤት በዚህ ምድብ ችሎት የሙስና ተግባር ዳኛው ፈጽሟል ወይ ደግሞ ሰራተኞች ፈጽመዋል ብለው የሚያምኑ ከሆነ የዳኞች አስተዳደር ጉባኤ ለተቋቋመው ጽህፈት ቤት ጥቆማቸውን ማቅረብ መቻል አለባቸው ለነሱ